ርብቃ ወረቀቱን ፈልጋ ለአዩ ለመስጠት ወሰነች። እናም አዩ በመቀጠልም ለምንድነው ያረገሲውን ልጅ ለአቤል እማትነግሪው፣ ለምንድነው እማትነግሪው እያለ እያስጨነቃት ይገኛል። እናም እንግዲህ ርብቃ ወረቀቱን ምን እንደያዘ እና ምን እንዳለው ምንም የምታውቀው ጉዳይ የለም። አዩ ግን ያቀደው ነገር አለ። ወረቀቱን ፈልጋ ከሰጠችውም በኋላ እርግዝናውን መደኒን ሰጥቷት እንዲጨናገፍ ማድረግ እንዳለበት ያውቃል አዩ ማለት ነው። እናም እንግዲህ ለምንድን ነው ለአቤል የማትነግሪው እያለ ዘውትር ይጠይቃታል። ርብቃ ግን ጊዜው አይደለም ትንሽ ቆይ እያለች ቀጥላበታለች። ግን ደግሞ እርግዝናውን ለአቤል ስትነግረው ከልክ በላይ ደስታ በደስታ እንደሚሆኑ የታወቀ ነው። ግን ደግሞ አዩ እቅዱ ለልክ ለአቤል ስትነግረው እሱን ለልጇ ያው ለርብቃ መድኃኒት ሰጥቷት ልጁን ሲወርድ እሷም እንግዲህ ስትነግረው ደስታቸው ላይ ውሃ ለመጨመር ቆርጦ ተነስቷል። እናም እንግዲህ ሰሞኑ በጣም ማሚ በጣም እየተቀያየረች ትገኛለች። እናም እንግዲህ በድንገት ምንድን ነው የቀያየራት? ማሚ ምንድን ነው የቀያየራት? እያሉ ሁላቸውም ግራ ተጋብተው ሳለ ግን ደግሞ ማሚ ማሚ ለእነ አቤል ቤት ሰራተኛ እንደሆነች ታወቀ። እንዲሁም እንግዲህ እኔም እንግዲህ አዩና አቤል ወንድማማቾች እንዳልሆኑም የታወቀ ነው። ግን ደግሞ አቤል አዩን ወንድሙ እንዲሁም ደግሞ ከጠገቡ እንዳለ እንዲሁም ደግሞ ለሱ ጥሩ ነገር እንደሚመኝለት ነው የሚያውቀው። ግን ሁሉም ነገር በተዘዋዋሪ ሆኖ ያልሆነ ያልሆነ ነገር ነው እየሆነ ያለው። እናም እንግዲህ ማሚ ከዚህ በፊት በጣም ጥሩና ደግ ትሁት እንደነበረች ይታወቃል። ግን በድንገት የቀያየራት ነገር ምንድን ነው ብለን ስንፈልግ ለካ ከዚህ በፊት የርብቃ የረብቃ ፎቶ ከቤተሰቦቿ ጋር ከህትና ከአባቷጋር ጋር የተነሳች ፎቶ ርብቃ ክላሱ ታገኛለች። እሱንም በምታየው ጊዜ ማሚ የመጣባት ነገር ደነገጠች። በጣም የመጣባትን ነገር አጣች። እናም አሁን ምንድን ነው ማድረግ የሚጠበቅብኝ ምን ላድርግን? በማለት ተጨንቃለች። እናም እንግዲህ ማሚ የደነገጠችበት ምክንያት ከዚህ በፊት እነ ከዚህ በፊት ይህን የርብቃ አባት ማለት ነው፣ የርብቃ አባት የአዩ አባት ነው። እናም እንግዲህ የአዩም አባት አዩን አርግዛ ሳለ የአቤል እናት ማለት ነው። ያው እናቱ አይደለችም፣ ሰራተኛ ናት ሰራተኛ ነበረች። እናም እንግዲህ አሁን እንግዲህ ማሚ ስጋት አድሮባታል። መጀመሪያ በጣም ጥሩ ደግ፣ ሩኅሩኅ እንደነበረች እንዳያችሁት ነው። አሁን ግን በድንገት የቀየራት ነገር ቢኖር የአዩ አባትና የርብቃ አባት አንድ መሆናቸው ነው። ይህንን ደግሞ ማሚ በጣም አስደንግጧታል። መቼም ርብቃ የእሷ ምራት ከሆነች ከሰውየው ጋር መገናኘታቸው ስለማይቀር ማሚ እሱ ነገር ደግሞ በጣም ፈር ተዋል ማለት ነው። ይህንን ሰውዬ ድጋሚ ወደ ህይወቴ ከመጣ ወንዱን ልጄ ይዞብኝ ሄዳል የሚል ስጋት አድሮባታል። እናም እንግዲህ አሁን ላይ የቤቱን ካርታ በርብቃ ስም ነው ማለት ነው። እናም እንግዲህ ለአዩ ማሚ ግዴታ በስምክ የሆነ ነገር ሊኖር ይገባል፣ ግዴታ በራስህ ስም ማድረግ አለብህ። አንድ ቀን አውጥታ ይጥሉሃል፣ አውጥታው ይጥሉሃል በማለትም ለአዩ ታበረታታው ጀመር። እናም እንግዲህ ርብቃ ግን አዩን በባለማወቅ እያገዘችው ትገኛለች። ምክንያቱም ወረቀቱ ወረቀቱ ለአዩ በጣም የሚጠቅመውና በጣም ወሳኝ ነገር እንደሆነ አዩ በደንብ ጠንቅቆ ያውቃል። ግን ደግሞ ርብቃ ይሄንን አታውቅም። ርብቃ በጣም አዩ የዋህና በጣም ተጫዋች በመምሰል ወደ ርብቃ ተጠግቷል። እናም እንግዲህ ርብቃ ይሄንን ነገሯን በፍጹም አዩን ልትረዳው አልቻለችም። እሷ የመሰላት ያው እንግዲህ ኖርማሊ ቆንጆ የሆነ የጓደኝነት ግንኙነት መስላታል። ግን አይደለም፣ አዩ ፍላጎቱ ያንን ወረቀት እስከሚያገኝ ነው። ከዛ በኋላ ለረብቀም ይሁን ለአቤልም ይሁን እንዲህ ያክል ቦታ አይኖረውም። እናም እንግዲህ ከዚህ ከአመታት በፊት ከአመታት በፊት እንግዲህ አዩን አርግዛ የአቤል እናት እነሱ ቤት እንደገባች በትውስታ አይተናል። እናም አቤል እና አዩ ወንድማማዎች እንደ ወንድማማዎች ተያይተው እንዳደጉ እና እና የአዩ ደግሞ እናት የአዩ እናት የአቤል እናት አለመሆኗን የዛ ቤት ደግሞ የዛ ቤት ሀላፊና ወይንም ደግሞ የዛ ቤት ባለቤቱን አቤል እንደሆነ የታወቀ ነው ማለት ነው። ይህንን ደግሞ ማሚ በጣም አሳስባታል፣ ምክንያቱም ልጇ አዩ ብቻ ስለሆነ ማለት ነው። ከዚህ በፊት ይህንን ነገር ብዙ ጊዜ ከህይወታችን ውጪ ሂጂ እያልኩሽ ለካ ማትቀየሚኝ ስለምትወጅን ነው እንዴ? በማለትም አቤል ጠይቋታል። እሷም አዎ አስታወስካደል በማለትም ጠይቀዋለች። እናም እንግዲህ እኔ ስለምወዳችው ነው እንጂ እስካሁን ድረስ አልቀመጥም ነበረ በማለትም ትነግረዋለች። እናም እንግዲህ እዛ ቤት ውስጥ ርብቃ በጣም የማሚ ረዳት ሆና እየሰራች ባለችበት ሰዓት ነበረ ማሚ ወዳትና ፈቅዳት ለአቤል ትሆናለች ብላ ለአቤል ልትድራት የወሰነችው ግን ደግሞ አሁን የዳረቻቸው ጊዜ በፍጹም የማይስማሙ ጥንዶች እንደነበሩ እናስታውሳለን። እናም እንግዲህ አሁን ላይ ግን ተፋቱ በምትልበት ሰዓት እነሱ ግን ተፈቃቅረው ጭራሽ ቀለበት አድርገው ቁጭ ይላሉ። ይሄ ነገር ደግሞ ማሚ በጣም ረብሿታል። ምክንያቱም አሁን ላይ ርብቃን ከዚህ ቤት አስወጥታ መጣል ነው የምትፈልገው። ምክንያቱም ምክንያቱም የድሮ የባሏ ልጅ ስለሆነች ማለት ነው። እናም አሁን ላይ ርብቃ በጣም ታሳዝናለች። ምን ላይ እንደሆነች ምን እየተከተላት እንደሆነ አላወቀችም፣ ግን ደግሞ አዩ እየተጫወተባት ይገኛል። በመቀጠልም እንግዲህ በዚህኛው በኩል ሆስፒታል ሊሄድ የሆነ ቦታ ሊሄድ ለትክትትል ሊሄድ ስትል ሰው ይከተልሽ ወይ እያለ ይጠይቃታል። በፍጹም ማንም ሰው አልፈልግም በማለት ርብቃ አይ ርብቃ አውለ ማለት ብትፈልግም ጓደኛዋ ግን ነው በማለት መልሳለት አለች። ግን ደግሞ አዩ ሁሉም ነገር ያውቃል ማለት ነው። እናም በጣም በሚያሳዝን ሁኔታ ከቤት ሲገቡ ፎቶቸውን አንስታ ኮመዲኖ ውስጥ አድርጋ ሌላ ፎቶ ቀይራ ምናምን የሌላሰ ፎቶ አድርጋ ትጠብቃቸዋለች። ይህንም ሲያይ አቤል በጣም ተናዷል። ግን ደግሞ እናቱን ማስቀየም አልፈለገም ግን ደግሞ አንድ ቀን በስሜ ከጠራኝ በኋላ ያለች ቢሆንም፣ ለካ ለካ የ ለካ የአዩ እናት እናት የአቤል እናት አልነበረችም። በጣም የሚገርም ታሪክ ነው። እናም እንግዲህ አሁን እናም እንግዲህ አሁን ያሉበት ሁኔታ ማሚ እንዳለች ነች ከዚህ በፊት ርብቃን የምትመስል ድክ ድክ የምትል የምታሳሳ ቆንጅዬ ሴት ልጅ ወይንም ደግሞ አንተን የመሰለ ሸበላ መቼ ነው እዚህ ቤት ውስጥ ኩርኩር የሚለው? እያለች ለአቤል እያግባባችለት እየኖረች ቢሆንም ግን በአሁኑ ሰዓት ርብቃን ካየሁ ብላ ቁጭ ብላለች ማሚ። ውድና የተከበራችሁ ተመልካቾቼ ሰላም ሰላም። ውድና የተከበራችሁ ተመልካቾቼ በመላው ዓለም ላይ የምትገኙ የይናያ ዩቲዩብ ተመልካቾች በያላችሁበት ስፍራ ሰላማችሁ ብዝትርፍ ይበልልኝ። እንዲሁም ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እንዲሁም እስካሁን ድረስ ለምታበረታቱኝ ከልብ አመሰግናለሁኝ። የደውል ምልክቷን በማጥቀር የምለቃቸው ቪዲዮዎች ቶሎ ቶሎ ማድረስ ትችላላችሁ ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ውድና የተከበራችሁ ተመልካቾቼ፣ ዛሬ እንግዲህ ርብቃ ቀጣዩ ክፍል ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እናም እንግዲህ ዛሬ ያው በጣም ነው የሚገርመው ማሚ በህልሟን ስት አድርጋ ስትገላት ነው ያየው አቤላ ማለት ነው እና አቤል በጣም ነው የደነገጠው። በጣም ምን እንደመጣበት ነው ያጣው። ለምን እውን የመሰለው ግን ደግሞ በህልሙ ነበረ እና ሲነቃ ደግሞ ያው ርብቃ ካጠገቡ ነበረች እና ርብቃ እያለሽ በህይወታለሽ እያለ በጣም ነው የደነገጠው። በቀጣይ ክፍል ምን እንደሚሆን አይታወቅም። ቸር ቆዩልን።